ውጤታማ ትሆኑበታላችሁ። ከቃላት ማንበብ ወይም ከቃላት ምስረታ አረፍተ ነገር ከረፍተ ነገር ወደ ምንባብ በጥሩ ሁኔታ ለውጥ እንደምታገኙበት ተስፋለን። ወደ ልምምዳችን ወይም ደግሞ ወደ ንባባችን ስንገባ አካባቢያችን እንጠብቅ ይላል። አ ካ ባ ቢ ያችን እንጠብቅ። ይህን ምንባብ እንዲያርገን እናነባዋለን። ሁሉንም ቪዲዮንም እያስቆማችሁ ቪዲዮን እያዳመጣችሁ ተለማመዱበት። እሺ፣ ወደ ምንባቡ ስንገባ የምንኖርበት እና የምንኖርበት እና የምንማርበት የምንማርበት አካባቢ አካባቢ ሁል ጊዜም ሁል ጊዜም ንጹህ ንጹህ መሆን ንጹህ መሆን አለበት ንጹህ መሆን አለበት። አካባቢያችን አካባቢያችን ንጹህ ከሆነ አካባቢያችን ንጹህ ከሆነ በሽታ በሽታ አይዘንም በሽታ አይዘንም። ለዓይናችንም ለዓይናችንም የሚያስደስት የሚያስደስት ይሆናል ይሆናል። ለዓይናችን ለዓይናችን ደስ የሚል ደስ የሚል ከሆነ ደግሞ ደስተኞች ደስተኞች እንሆናለን ደስተኞች እንሆናለን። ይህን ይህ እንዲሆን ይህ እንዲሆን ደግሞ እያንዳንዳችን እያንዳንዳችንን አካባቢያችንን አካባቢያችንን ማጽዳት ማጽዳት ልዩ ልዩ ልዩ ልዩ እፅዋትን እና እፅዋትን እና አበባዎችን አበባዎችን መትከል አለብን መትከል አለብን። ይህን ይህን ስናደርግ ይህን ስናደርግ የመሬት የመሬታችን የመሬታችን አፈርም አፈርም አይሸረሸርም አይሸረሸርም። ስለዚህ ስለዚህ አንድ አንድ

ይኖርብናል መትከል ይኖርብናል ይህን ካደረግን ይህን ካደረግን ሁል ጊዜ ካደረግን ሁል ጊዜ ጤናማና ጤናማና ደስተኛ ደስተኛ እንሆናለን እንሆናለን አካባቢያችንም ውብ ይሆናል። አካባቢያችንም ውብ ይሆናል። እሺ እንዲያድርግን ረጋ ብለን ካነበብን በኋላ ደግሞ ሁለተኛ ደግሞ ስንለማመድ ፍጥን ብለን እናነባዋለን ማለት ነው። ፍጥን ብለን እናነባዋለን። እሺ ከቅድሙ ትንሽ ፈጠን ባለ ንባብ ነው የምናነበው፣ መካከለኛ በሆነ የምንኖርበት እና የምንማርበት አካባቢ ሁልጊዜም ሁልጊዜም ንጹህ መሆን አለበት አካባቢያችን ንጹህ ከሆነ በሽታ አይዘንም አይዘንም፣ ለአይናችንም ለአይናችንም የሚያስደስት የሚያስደስት ይሆናል። ለአይናችን ደስ የሚል ከሆነ ደግሞ ደስ የሚል ከሆነ ደግሞ ደስተኞች ደስተኞች እንሆናለን ደስተኞች እንሆናለን። ይህ እንዲሆን ደግሞ እያንዳንዳችን እያንዳንዳችን አካባቢያችንን አካባቢያችንን ማጽዳት ማጽዳት ልዩ ልዩ እጽዋትና አበባዎችን መትከል አለብን። ይህን ስናደርግ ይህን ስናደርግ የመሬታችን የመሬታችን አፈርም አይሸረሸርም አይሸረሸርም። ስለዚህ አንድ ተክል ስንቆርጥ በምትኩ ሌላ ችግኝ መትከል ይኖርብናል። ይህን ካደረግን ሁል ጊዜ ጤናማና ደስተኛ እንሆናለን፣ አካባቢያችንም ውብ ይሆናል። እሺ ይህ ደግሞ በመካከለኛ አነባብ ያነበብንላችሁ ነው። ደግሞ ፍጥን ብለን ስናነበው፣ ደግሞ ፍጥን ብለን በደንብ ከተለማመርን በኋላ ደግሞ ፍጥን ብለን ስናነብ፣ የምኖርበትና የምንማርበት አካባቢ ሁል ጊዜም ንጹሕ መሆን አለበት። አካባቢያችንን ንጹሕ ከሆነ በሽታ አይዘንም። አይናችንም የሚያስደስት ለአይናችንም የሚያስደስት ይሆናል። ለአይናችን ደስ የሚል ከሆነ ደግሞ ደስተኞች እንሆናለን። ይህ እንዲሆን ደግሞ እያንዳንዳችን አካባቢያችንን ማጽዳት፣ ልዩ ልዩ እጽዋትና አበባዎችን መትከል አለብን። ይህን ስናደርግ የመሬታችን አፈርም አይሸረሸርም። ስለዚህ አንድ ተክል ስንቆርጥ በምትኩ ሌላ ችግኝ መትከል ይኖርብናል። ይህንን ካደረግን ሁል ጊዜ ጤናማና ደስተኛ እንሆናለን። አካባቢያችንም ውብ ይሆናል። እሺ እንዲያደርጋችሁ ተለማመዱ። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። ከተለማመዳችሁበት ከተከታተላችሁት ቃላት ከማንበብ፣ አረፍተ ነገር ከማንበብ፣ ረጃጅም ጽሑፎችን ብዙ ጽሑፎችንም ለማንበብ ልምምድ ይረዳችኋል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉን። አይበሉን ለዛሬው ይዘንላቸው የመጣን ይመስላል። በሌላ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ።